ኧረ ሞጣ ጠፍቷል ምንድን ነው ሰላም ናችሁ ሞጣ ጠፍቷል ላናናና አንዱ ላባር ነው ሞጣ በሰላም ነው ሞጣ ጠፍቷል አዎ ቻሪክ ተመን ሞጥሽ ወንድማችን ይህ ነው አንዳንዴ መሾ ወድ አለ? የስራው ባህሪ ነው። ሌላ አካውንት ከፍቷል። ሞጥ ሻይ ወይኔ ወንድሜ አካውንቱን ዘጉበት። የሞጣል ወይኔ ሞጥ ሻይ ደግሞ ዘጉበት። እሱና ሀቢባን ጠምደዋቸዋል። በስማ ሀቢባና ሞጣ ያላቸው ጠላት ቀላል አይደለም። ኖ ኖ የሞጣ የድሮ ቪዲዮዎቹን ላይቭ እየለቀቁ ነው። ሞጣ አይደለም እያየው ነበረ። ያየናቸውን ቪዲዮዎች ደግሞ ያደርጋሉ። ምን አለ ፍየሌ፣ ወሎ መርሳ፣ አባ ጌትዬ አባቱ ወሎ መርሳ ወሎማ እንዳንተ አይነት ወሮ በላን አሉ። አይወልድ ወሎች እኮ ፍቅር የፍቅር ሰዎች ናቸው። ወሎች አንተ ሰላሚ ነ ወሎ የፍቅር ሀገር ነው። የፍቅር ከተማ ነው። እውነቴን ነው የምለው እኔ ከድሮን አወረመሙት። አሳዘነኝ። ወይ ወይሌ ሁሉ ከድር ከድር አስር ኪሎ ወረመመ ወረመመ አይ፣ ፖለቲካ ስል ፖለቲካ ያስቃል። ማይ እንጀ ማይ ወረመመ። ከድሮ ብዙ አትፍሬ አባቴ ኦኬ። ብልጽግና ካልተናገርከው ኢትዮጵያን ብትኖር አይነካ መወርመም አይጠበቅብም። መወርመም ለጃል ወያም አልሆነም። ጃል ወያንም አፈር ከድሜ ነው ያበለው አይጠቅምም። አንቺ ደግሞ የፖለቲካ ብቃት ስለሌለሽ ፍየሌ፣ ከድሮ አስር ኪሎ ፖለቲካ ስለማታውቂ ዝም ብለ መቀመጥ ነው ያለብ። እውነቴን ነው ምን ምንም ፖለቲካ እውቀት የለም፣ ስለሌለ ኦሮሞ ኦሮሞ መጫወቱ አይፈልገውም። ይጫወቅ ከጨዋታ ውጭ ነው የሚያደርጉ። ዘቢባ መንታ እርግዛለች ወይ ያድርግላት። ዘቡዬ እንወዳታለን በጣም ኢሱም፣ ዘቢባ ይመቹኛል። እኔ ኢሱና ዘቢባ በእውነት ትዳራቸው ይባረክ። ደስ ይላል ሚስቱን ሰርፕራይዝ ለማድረግ የሚንተፋተፈው ነገር እንደዚህ አይነት ኳሊቲ ባሎች ሲኖሩ ደስ ይላሉ። በእውነት አይ ጆከርን መስደብ የምችለው እኔ ብቻ ነኝ። ፍየሌ ሌሎቻችሁ እንዳሰድቡት እኔ አለሁ። ሌሎቻችሁ እንዳሰድቡት ፍየሌን ተዉ። በእውነት አቢባ፣ በተለይ ይሱ እግዚአብሔር መልካም ባልሰጥቶሻል። አንቺም ደስተኛ ነች። በዚያም ሶ ይሱ ለሚስት የምታደረገው ነገር በጣም ደስ ይላል። ኢሳያስ በእውነት ምርጥ ባል ምርጥ ባል በእውነት፣ አደነኩ አከበርኩ። በቃ ሚስቱን ለማስደሰት የሚለፋ ወንድ ደስ ይለኛል። ሚስቱን ልጆቹን ለማስደሰት የአቢባን ልጅን እንደ እንጀራ አባት ሰውን እንደ አባት ቴክር የሚያደርግ ወንድም እኔ አደነኩ ማብሮ አደነኩ። ጥሩ ምሳሌ ነ ጥሩ ምሳሌ እና በእውነት ይሱ እኔ አም ሶ ፕራውድ ለሚስት፣ ለልጃችሁ፣ ለልጆቻችሁ የምታደርገው ነገር ጎበዝ፣ ጎበዝ። በቃ እንደዚህ አይነት ወንድ አፕሪሼት አደረጋል። ጎበዝ፣ ጎበዝ። ይሱ ዘቢባ መንታ ካረገሽ እግዚአብሔር አምላክ በሰላም በሰላም ይገላግልሽ፣ እመብርሃን ትጠብቅሽ። ጎበዝ፣ ጎበዝ፣ ጎበዝ ነው። ብዙ ተብለሽበታል ቲክቶክ ላይ ተዋውቀሽው፣ እንዴት ተዋወቅሽው? እንዴት ጠበሽው? አሁን ይቀናል። አሁን ይቀናሉ። እንደ አንቺ አይንባል በሰጣም ብለው፣ መጀመሪያ አላገጡብሽ፣ ሙድ ያዙብሽ። አሁን ግን አየቻለ እግዚአብሔር በምን ዘቢባ ሀቢባ አላልኩ፣ ወይኔ ማንኛውም ዘቢባ ዘቢባ ዘቢባ። በእውነት በእውነት በጣም እንትን ሲሉ ነበር። ሄለንሾ ጠምደዋለች። አይ የግል ጸብ ይኖራቸዋል። አንዳንዴ ሰው ብዙ ስል እናንተ ካወራኮ ትችላላችሁ። ያ አይ በጣም ዘቢባ በጣም ጎበዝ ናት። በቃ አምናበት ፍቅሯ ላይ ገብታ እንደዚህ ጽድት ያለ ትዳር ይዘዋል። እንደዛ አይ ቲንክ ኢሱ የሸገር ልጅ ነው። እርግጠኛ ኔ አደለ የአዲስ አበባ ልጅ ነው ኢሳያስ የምታውቁታላችሁ እርግጠኛ ነኝ። የአዲስ አበባ ልጅ ነው፣ የሸገር ልጅ የአዲስ አበባ ልጅ ነው። አለን። አዎ፣ የት ሰፈር ልጅ? አልኩህ እኮ የሸገር ልጅ ሸራተን ነው የምልህ። ለዛ ነው። የት አካባቢ እኔ ሰፈርማ አይደለም፣ ልደታማ አይደለም። እንተዋወቅ ነበር። ሲም ሲ። ኦኬ አያት አካባቢ። ኦኬ አሮን ነው። ማን ነው የሚያውቅ ሰው ልጠይቅ? ወይ ቤተሰብ ስድስት ኪሎ ካሳንቺስ እያሉ ነው በብዛት አታርፉትም በቃ ስታውቁት እናወራለን። ስለዚህ ይሱ ተመችተኛ፣ በርታ። በጣም አሪፍ ነገር ነው እያረቀ ያለኸው በርታ። እሺ ጆከር ከእንቁርቲ ጋር ቢጋቡ ምን ይመስላችኋል? እንቁርቲ አይ ጆከርማ፣ አይ ጆከርን የሚወዱ ጭቆች አይጠፉም እኮ አም፣ ጆከር እንዴ እኔም ጆከር ነኝ እያለች የክሪስ ብራውንን የምታደርገው ሩስ ቀቃይ እኮ ነፍ ነው ያለችው። ተቀልዳለ እንዴ ጆከር የሚያጫውታቸው የማዳም ሩስ ቀቃይ ነፍናቸው። እኔም ጆከር ነኝ ብላ የክሪስ ብራውንን እኮ ነው ፕሮፋይል የምታደረገው። ተቀልዳለ እንዴ ፈየሌማ ትችላለች። ፈየሌ እኳ አንበሳ ነው የሚወርድላት ያለኛ ብዙ የማዳም ቅመሞች አሉት። ሩዟን ቀቀል እያደረገች እኔም ጆከር ነኝ ከጆከር ጎን ነኝ የምትላለች እንዲህ